ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ውድ የቀናት ቴክ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በዛሬ ቪዲዮ የምንመለከተው ብዙዎቻችሁ ማስታወቂያ የመጣ ያስቸግራችኋል ማስታወቂያ እንዴት ነው የምናጠፋው? ማስታወቂያ በብዙ በአፕሊኬሽን ዳታ ስከፍቱ ብቻ የሆነ ካፕከትም ላይ እንዲሁም ታምሬ ለመስራት ብዙ ነገር ኢሞም ላይ ዋትሳፕም ላይ ፌስቡክም ላይ ስገቡ፣ ብቻ አንዳንድ ዌብሳይቶች ላይ ስገቡ ማስታወቂያ እያስቸግራችኋል ማለት ነው። ብቻ እየመጣ ማስታወቂያ ያስቸግራችኋል። ስለዚህ ይሄን ማስታወቂያ የምናጠፋበት መንገድ በሶስት ፓርቲ ተዘጋጅተዋል ማለት ነው። አንደኛ፣ ሁለተኛ፣ ሶስት ሶስት ፓርቲ አለው። እስከ ሶስት ፓርቲውንም በየቀኑ ነው መለቅላችሁ ሶስቱን ተከታትላችሁ እነዚህን ሴቲንጎች ኦፍ ካደረጋችሁ ቀጥታ እናንተ ጋር ማስታወቂያ በፍጹም አይመጣም ማለት ነው። ኦኬ አንደኛ ላይ አሁን ደግሞ ይዘነላችሁ የመጣ ነው በሴቲንግ አማካኝነት ነው። ሁለተኛ በዌብሳይት አማካኝነት ነው። ሶስተኛ ደግሞ በክሮም ብራውዘር አማካኝነት ነው። ኦኬ ተግባባና። ስለዚህ እነዚህ ማስታወቂያዎች ለምን ያስቸግሩናል ካላችሁኝ፣ ያው እነሱ አድቨርታይዚንግ ናቸው። ያው ማስታወቂያ የመጣ ኦን አድርጋችኋል እናንተ አንዴ ለእነሱ ፈቅዳችኋል ማለት ነው እንዲገቡ፣ ማስታወቂያም እንዲሄድ። ስለዚህ እነዚህ ነገሮች እንዴት ነው የምናጠፋቸው ልትሉኝ ትችላላችሁ። አሁን በዚህ ቪዲዮ በዝርዝር የማስረዳችሁ ይሆናል ማለት ነው ውድ ፋሚሊዎቼ እንግዲህ ለዚህ ለቃናቶች አዲስ ሆናችሁ ካላችሁ ሰብስክራይብ፣ እንዲሁም ደግሞ ሼር ላይክ መደረግ እንዳይረሳ። አሁን ወደ ጉዳያችን እንሄዳለን ማለት ነው። ኦኬ እንደ ምላችሁ ሁሌም እዚህ ጋር ከመጣም በኋላ ሴቲንግ ሚለውን ክሊክ እናደርጋለን ማለት ነው። ቀጣሁን ወደ ሴቲንግ እንገባለን ። ከዛ ኮኔክሽን የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር ተመጣላችሁ። ከመጣችሁ በኋላ ሞር ኮኔክሽን ሴቲንግ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ዋይፋይ አለ እ ብሉቱዝ አለ ኤርፕሌን ሞድ አለ፣ ሲ ማናጀር፣ ሞባይል ኔትወርክ፣ ዳታ ዩሴች፣ ሞባይል ሆስት ፖት፣ እንደ ታሪንግ አለ። ከዛ ሞር ኮኔክሽን አለ። ከዛ ሞር ኮኔክሽን የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ሞር ኮኔክሽን ሚለውን ክሊክ ካደረጋችሁ በኋላ እንደዚህ ይመጣላችኋል። ከመጣላችሁ በኋላ ፕራይቬት ሚለውን እዚህ ጋ አንድ ጊዜ ክሊክ ታደርጋላችሁ። ከዛ እሷን ክሊክ ካደረኩ በኋላ እንደዚህ ይመጣላችኋል። ከዛ እንደዚህ ከመጣላችሁ በኋላ እንዴት እንደምታጠፉ አሁን የማሳየችሁና እንግዲህ፣ እዚህ ጋ አሁን ምን ጽፋለን መሰላችሁ? እኔ ምጽፈው እናንተም ትጽፋላችሁ እዚህ ጋር መጥቼ አሁን ቀጥታ አንድ ነገር እኔ እጽፋለሁኝ ማለት ነው። ከዛ እኔ ምጽፈውን እያንዳንዱን ስቴፕ ባይ ስቴፕ መጻፍ አለባችሁ ማለት ነው። ተግባባን። እዚ ጋር መጣን። ከዛ አውቶማቲክ ብታደርጉት አይጽፍላችሁም፣ ኦፎ ብታረጉትም ይኸው አይመጣም። ስለዚህ ፕራይቬት የሚለውን ክሊክ ታደርጋላችሁ። ከዛ ሆስት የሚላል ከዛ እናንተ አሁን ምጽፈውን ትጽፋላችሁ እዚ ጋር መጥቼ ከዛ ቃና 1996 ዲኤንኤስ ከዛ በኋላ እዚ ጋር እንመጣለን። አሁንም በደምብ ተከታተሉኝ እዚ ነጥብ እናደርጋለን። እዚህ ጋር ካልሰራልን ደግሞ ሌላም የምናመጣው ነገር አለ ማለት ነው። ይሄ አሁን ዝምብላችሁ ጽፋችሁ እንደማይሰራላችሁ ለእናንተ ለማሳየት ነው። ይሄንን እዚህ ጋር ጽፌ ማሳየች አይ አይሰራላችሁም። ስለዚህ አንድ ኮድ የምናመጣው ኮድ አለ ማለት ነው። ያንን ኮድ አሁን አሳያችኋለሁ። እስከዛ ድረስ አብራችሁን ቆዩ እንግዲህ ፋሚሊዎቼ ኮዱ ይሄን ይመስላል ማለት ነው። ዲኤንኤስ ቃና ዶት ኮም እንግዲህ ይሄም ይሠራላችሁ ዌብሳይት ያላችሁ ሰዎች ብቻ ናችሁ ማለት ነው። እንግዲህ አሁን እዚህ ጋር ዲኤንኤስ ቃና ዶት ኮም አድቨርታይዝ ስላለ ስለዚህ ይሄን ስናስገባለት በዚህ መልኩ ይመጣልናል ማለት ነው። ከዛ እዚህ ጋር ይሄን ብትነኩ ይሄን ብትነኩ አይሆንላችሁ ማለት ነው። እንግዲህ ይሄን ይህን የፈለጋችሁትን ግን መጀመሪያ መጻፍ አለባችሁ ማለት ነው። እዚህ ጋር ለመጻፍ ኦፈር ለምናደርገው ያጠፋብናል። አውቶማቲክ ሪኮመንድ ያጠፋብናል። ፕራይቬት እናደርገውና እንጽፋለን ማለት ነው። ስለዚህ ከዛ በኋላ እዚህ ጋር መተን ሴቭ እንለዋለን ማለት ነው። ከዛ ከዚህ ወተን አሁን እንግባ ማለት ነው። አይታችኋል። ከዛ አሁን ቀጥታ ምናደርጋለን እናደርጋለን እዚህ ጋር ሞር ኮኔክሽን ሴቲንግ የሚለው እነካል። ከዛ እዚህ ጋር መጣን። ፕራይቬት ዲኤንኤስ እንደምትመለከቱት እዚህ ጋር ይሄንን ስናሞላ አሁንም ጉዱ ብዙ ነው ጋይሶቼ፣ እዚህ ጋር ዳታውን አጠፋብኝ ማለት ነው። እዚህ ጋር ፕራይቬት ዲኤንኤስ ካደረጋችሁት ከላይ ዳታውን ያጠፋባችኋል ማለት ነው። ስለዚህ እዚህ ጋር እናድርገዋለን ወይንም ከዛ ወይም ኦፎፍ እናድርገው ከዛ ሴቭ እንለዋለን ማለት ነው። ድጋሚ አይታችኋል ፋሚሊዎቼ እንግዲህ አሁን እንደዚህ ካደረግን በኋላ ቀጥታ ኦፎፉም አይደለም የምናደርገው አውቶማቲክ ሪኮመንድ የሚለው ላይ ታደርጉና ቀጥታ ሴፍ ትሉታላችሁ ማለት ነው። ከዛ በኋላ ኔትወርካችሁ ማይጠፋም፣ ዳታችሁ ማይጠፋም፣ ምንም የሚጠፋ ነገር የለም ማለት ነው ፋሚሎች። እንግዲህ ውድ ቤተሰቦቻችን በዚህ መልኩ ማስታወቂያ ያስቸገራችሁ ካላችሁ ማጥፋት ትችላላችሁ ማለት ነው። አለበለዚያ እየመጣ ያስቸግራችኋል ማለት ነው። እንግዲህ አሁን እዚህ ጋር ካደረጋችሁ ኔትወርኳችሁ ዳታችሁ ይጠፋል። ኦፎፉም ካደረጋችሁት ኔትወርኳችሁ ዳታችሁ ይጠፋል። ስለዚህ አውቶማቲክ በሚለው አድርጋችሁ ሴቭ ትሉታ አላችሁ ማለት ነው። መጀመሪያ ግን ፕራይቬት ዲኤንኤስ በሚለው ላይ ጽፋችሁ ጨርሳችሁ ነው አውቶማቲክ ላይ የምታረጉት አውቶማቲክ ላይ ካደረጋችሁት፣ መጽፋችሁንም ፕራይቬት ላይ አድርጋችሁ ነው መጻፍ የምችሉት ማለት ነው። ስለዚህ እዚህ ጋ አውቶማቲክ የሚለውን ነካው፣ ከዛ ሴቭ። ዳታ የማይጠፋም ምንም አይጠፋም ማለት ነው። ግን ፋሚሊዎቼ፣ እንደዚህ ማስታወቂያ የመጣ ለሚያስቸግራችሁ ሰዎች መፍትሄው ይሄ ነው ብዬ መጣሁላችሁ ማለት ነው። የዛሬ ቪዲዮችን ይሄን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ጉድባባይ፣ ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ። ፒስ መቻችሁ። ባይ